እኔ ብፁዓን አባቶች ሲመጡ ከጠቅላይ ቤተ ክህነት ኃላፊዎቹ ሲመጡ እንግዶቹ ሲመጡ የሀገር ስብከቱን ቢሮ አላሳይም፣ የሀገር ስብከቱን ያለንበትን አላሳይም። አሁን ሌላ ቀን ብዬ ነው በዛም ምንሰኛቸው ስለማይመጥን ማለት ነው። ሶማሌን አይመጠንም፣ ስራ አስኪያጁ ስለማይመጠ ነው የሀገር ስብከቱን የየክፍል ኃላፊዎቹ ስለማይመጠናቸው እናንተ ስለማይመጥን፣ አይ ሌላ ጊዜ ቢሮ እዛው እዛ አካባቢ ነው ትንሽ ራቅላል ብዬ በዛውር ምንሰኛቸው ማለት ነው። ይሄ ሁሉ ትናንትና ብን ስራ ኖሮ አሁን ይገር በጣም ይቆጨኛል። ወኔ ተነመራችሁ። ትናንትና የሆነ ነገር ብንጀምር ኖሮ ዛሬ ብዙ ነገሮችን የበለጠ አቅማችን በደንብ ነበር፣ ጉልበታችን ፓወራችን በደንብ ነበር። ትናንትና ባለመስራታችን አሁን ዛሬ ዋጋ አስክፍሎናል። ስንጀምር እንኳን እናንተ የዛሬ ዓመት ነበረ አሸዋና አሁን ያለበት አሸዋ ይገርማ። በየቀኑ ነው የሚጨምር። ትናንትና ነበረ ፌሮና ዛሬ ነበረ ፌሮ፣ በጣም ሰማይና ምድር ትናንትና ነበር አሸዋ ጠጠርን አሁን ያለው የምንገዛበት ሁሉም ሰማይ። እኛ እዛው ነው፣ አመለካከታችን እዛው ነው፣ ሀሳባችን እዛው ነው፣ እቅዳችን እዛው ነው፣ ራእያችን እዛው ነው። በተቀመጥንበት አልተነሳንም። ዓለሙ ግን ይሮጣል፣ አልደረስንበት በጣም ነው የሚቆጨኝና የዛሬን ብቻ አይደለም ሶማሊያ ሀገረ ስብከት የዛሬን የማምሻችን ብቻ ሳይሆን የነገን ትውልድ በማሰብ የነገን ልማት በማሰብ የነገቷን ኦርቶዶክስን ቤተክርስቲያንን በማሰብ ሰፋድ አድርገን ያኛው ዲዛይኑ ሁሉ አልቆ ተስተካከል። ልጆቻችን በነፃ ዲዛይኑ 300 ሺህ ብር 400 ሺህ ብር የሚጨርሰውን በነፃ ዮሴፍ የሚባል ኢንጂነር አለ። ሌሎችም ልጆቻችን በሱ የተሳተፉት ኢንጂነሮች፣ መሀንዲሶች አሉ። ያሁሉ በነፃ ተደርጎ አሁን ዞሮ ያ አሁን በዛ ተስተካክሏል። እንዲ አንድ ሊቀ ጳጳስ ማረፊያ ሆኖ እንዴት በዚህ ልክ ይታያል? እኛ ስንመጣ ሻይ ሻይ እንኳን የምናፈላበት ቤት አልነበረ። ሻይ እንኳን ማለት ነው እናንተ እኮ ኮችን ካቤርታ አላቸው በየቤታቸው ማለት ነው። የሀገር ስብከት ሆኖ ሻይ እንኳን የምናፈላበት እና ይህን የምንቀምስበት አልነበረ። ይህ ሁሉ እንደዚህ ይሆናል በሚል የጠበቃ ቤቶቹ የጠበቃ ቤት ዝም ብሎ በቆርቆሮ የተሰራ እጅግ ለማየትም ለመናገርም ለመገለጽም በሚያሳፈር ማልፎ ማለት ነው ያ ሁሉ ነበር። ግን አይመጥንም፣ ይሄ ሶማሌን አይመጥንም፣ እጅግ ሀገር ስብከትን አይመጥንም፣ ካህናቱን ሊቃውንቱን አይመጥንም፣ ሀገር ስብከቱን አይመጥንም በሚል ያው ዞሮ ባለችዋ አስተባብሪያውን ግማሹ በጉልበቱ ግማሹ ሁሉም ነገር በማገዝ ያው ይሄንን ወይ ውስጡን እጽዋቱን እንደ ሰው ሲወጣ ሲመጣ የሆነ የቆሸሸ የከፋ የከርፋ ነገር ማይ ሳይሆን ጥጽዱ ነገር እጽዋቱን በመትከል መብራቶቹን በማስተካከል ሁሉንም የጥበቃ ቤቱ ማማ ያለው ዝም ብለን ሲያንኳኳ አንዱ ጥበቃዎቹ በሩን ከፍቶ ምንድነው ከሚል በላይ ሆኖ የሚቆጣጠር ማለት ነው። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ሊቀ ካህናት ቀሲስ እየወንድሙንም እግዚአብሔር አምላክ ቃሎት ያሰማልን። እንግዲህ ዛሬ ስለ ሪፖርቱ ሁላችሁም በከተማም ያላችሁም ከከተማ ውጭም በየበራ ያላችሁ ሁላችሁም በጥሩ ሁኔታ ቀርባችኋል። የዛሬ ሪፖርት ያው በዚህ ተጠናቀዋል ማለት ነው እና አንዳንዶቹ ሪፖርት ያው እጅግ የሚያስደስት ጥሩ ልማት አገልግሎት። ከሁሉ ግን ይህንን በረሃውንም ፍጥጫውንም መከራውንም እንቅፋቱንም ተቋቁማችሁ ቤተክርስቲያናችንን እንደቤተክርስቲያን ኩላዊት የሆነችዋን፣ ዓለም አቀፋዊት የሆነችዋን፣ ዘላለማዊ የሆነችዋን፣ መንፈሳዊ የሆነችዋን፣ እንደ ሰማያዊ የሆነችዋን ቤተክርስቲያን በዚህ ልክ ለማሻገር ደከመን ሰለቸን ሳትሉ አስተዳዳሪዎች፣ ሊቃነ መናብርት፣ ጸሐፊዎች ሁላችሁም በዚህ እንደው እያገለገላችሁ ያላችሁ እግዚአብሔር በረከቱን ያብዛላችሁ እንላለን። ያስደሳል። ትልቅ ነገር ነው። ሌላው የተስተካከለ ነው፣ ሌላው በጀት አለው ደጋፊ አለው አይዟችሁ በርቱ ብሎ በተለያየ ነገር ነው የሚደጋገፍ የሚተጋገስ እናንተ ግን ደጋፊም አጋዥም በሌለበት በዛ ልክ አደለም ገንዘባቸውን አደለም ሀብታቸውን አደለም ጊዜያቸውን ሕይወታቸውን ጭምር በመስጠት በዚህ ስላገለገላቸው እንግዲህ የቤተ ክርስቲያኑ መላከሱ ይቆምላቸውን እላለን። ድሮም ፕሮግራም ነው የተላለፈው። እንግዲህ ዛሬ እንደመነሻ ነው። ቀደም ሲል በአንድ ወቅት እንዲሁ ያው እንደነበረ እና ከዛም በመካከል አምናም አልነበረም፣ አስታውሳለሁኝ ለዘመናት ያው ተቋርጦ የነበረውን አሁን ግን ይሄ አጀንዳ በዚህ ልክ በመጀመሩ አሁን ዛሬ ሁሉም ነገር መነሻ ነው። በቀጣው ላይ ደግሞ የበለጠ ይሰፋል፣ የበለጠ ያምራል፣ የበለጠ ውብ ትኖሯል፣ በደንብ ይጠናከራል ብለን እናምናለን እና ያው ቅድምም ሊቀ ካህናት እንደገለጹት ያው እንግዲህ እኛም ትንሿን ነገር እንደ ሀገር ስብከት ከመንበረ ጵጵስና ነው ልማቱን የጀመርነው። አሁን እንደተላለፈው ማለት ነው እዚህ ጋር ያለው ሳይጸዳ፣ እዚህ ጋር ያለው ሳይስተካከል ታች ወርደን ይሄንን አጽዳ፣ ይሄንን አንሳ፣ ይሄንን እነጸው ስራው እንዲያከናውን ብለን መመሪያ ለማስጠት ለመከታተል፣ ለመቆጣጠር አምርብንም መጀመሪያ ቤታችን መስተካከል ስላለበት ማለት እንደ ሀገር ስብከት እንደ መንበረ ጵጵስና እንደው ከዚህ እንኳን ስትመለከቱት እነዚህ ፎቶዎች አባቶቻችን ብፁዓን ወቅዱሳን፣ እንግዲህ ብፁዓን ወቅዱሳን ፓትርያርኮቹ እንደዚሁም ደግሞ ብፁዓን ሊቃነ ጳጳሳት ቀደም ሲል ይሄን ሀገረ ስብከት እየመሩት ብፁዓን አባቶቻችን ናቸውና። እንደው ፓትርያርኮቹ እንኳን ከመካከል ስንጀምር እነ ብፁዕ ወቅዱስ አቡነ ቴዎፍሎስ እነ ብፁዕ ወቅዱስ አቡነ መርቆሬዎስ ይህንን ሀገረ ስብከት ወደ ፓትርያርክነቱ ሳይመጡ መርተውታል፣ ይህንን ሀገረ ስብከት ማለት ነውና የወላችን በረካት የደረሰን እንግዲህ ትናንትና አሁንኛ ኩ በተስተካከለ ነገር እኮ መጣ ነው። አሁንኛ በአማረነ መጣ ነው። ምንም እንኳን አድካሚ ቢሆን ወደ ስራ እየገባ ቢሆንም እኛ በተስተካከለ በአማረ ነው። ትናንትና እነሱ ግን በተስተካከለ መንገድ አልነበረ ትራንስፖርት ባልነበረበት መንገድ ባልተስተካከለበት አስፋልት ባልተሰራበት ዘመን መተው አገልግለው ቤተክሰናችን በዚህ ልክ እንደው ሰርተዋልና እዛ ውስጥ እንግዲህ እነሱ ስለሰሩ ነው። ኢትዮጵያ ስንል፣ ኦርቶዶክስ ስንል፣ ቤተክርስቲያን ስንል ትናንትናዎቹ ጀግኖቹ አባቶቻችን ዋጋ ስለከፈሉበት ነው። እኛ ዛሬ በተስተካከለ ወንበር ላይ ቁጭ ብለን ያለ ስጋት ያለ ጭንቀት እያገለገልን ያለ ነው ማለት ነውና እንግዲህ ይህንን ነው ባለፈ እንዲሁ ተነጋገርንና እንደው ከነሱ እንኳን ስንጀምር እነሱ ዋጋ የከፈሉበት ይከፈሉበት፣ ብፁዓን ወቅዱሳን አባቶቻችን ፓትራርኮቹ ብፁዓን ሊቃነ ጳጳሳት እነሱ ዛሬ ምዕራፍና ቁጥር ናቸው ይነበባሉ ማለት ነው። ዛሬ ለትውልዱ ለሁላችን ታሪክ ናቸው፣ ለቤተ ክርስቲያን ታሪክ ናቸው። የትናንትናን የማናስታውስ ከሆነ ነገ ላይ ዛሬን ማስታወስ አይቻልም። የትናንትናውን አቆሽሸን፣ የትናንትናውን ኮንነን፣ የትናንትናውን ረስተን ነገ ላይ ዛሬን ማስታወስ አንችልም። ስለዚህ ትናንትናዎቹ ዋጋ ከፍለው ደክመው ወጥተው ወርደው ኦርቶዶክስን እንዳሻገሩ ሁሉ ስለዚህ እነሱም ፎቶቸው በዚህ ልክ መገለጽ ስላለበት ያው ከዚሁ ጋር ተስተካከለ ማለት ነው እና አሁን ይሄ የጀመር ነው እንደ ሀገረ ስብከት ትንሽ ነገር ነው። እኔ አሁን ገና አልጀመር ነው እንደ ሶማሊያ ሀገረ ስብከት ልማቱ ገና አልተጀመረም። እቅዳችን፣ አላማችን፣ ራእያችን፣ ሀሳባችን ብዙ ስለሆነ ማለት ነው እና እንግዲህ ቅድም እንደተነገረው እዚሁ ልጆች ሰንበት ትምህርት ቤቱ የመንበርብስና ፈለገ ያሬድ ሰንበት ትምህርት ቤት እዚህ ቦታ ላይ ከበሮም እየመጡ እየዘመሩም ነበር። ነገር ግን ያለው ነገር ይሄ አሁን እንደ ሀገር ስብከት፣ እስቲ አሁን አስተውሉ። አሁን ጉባኤ ኖሮን አሁን ደብረ መዊ ላይ ቅዱስ ሚካኤል ብንሰበሰብ የመጠናቸው አይመጥም እንደ ሀገር ስብከት ማለት ነው። ቅዱስ ጊዳነ ምረት ላይ እስቲ አደራሽ አላችሁ ብለን በቆሻሻ አዋራ በሞላበት ወንበር ለቁጭ ብለን እዛ ጋር መሰብሰቡ ሀገር ስብከት አይመጥንም። እኛ ለማኛ አይደለንም። አቅም አለን፣ ጉልበት አለን፣ ውቀት አለን። ያለውን አጽድተን አስተካክለን አሳምረን ባለው ነገር በዚህ ልክ መስተናገር ነው እንጂ ደብር ላይ ወርደን ሀገር ስብከት ሆኖ የበላይ ሆኖ መሪ ሆኖ ጠባቂ ሆኖ እረኛ ሆኖ ታች ወርዶ አደራሽ አላችሁ ይህ በጣም እጅግ አይመጥንም። ይሄንን አስተካክለን ልጆቻችን ሰመ ተማሪዎችን ልጆቻችን እናንተ እዛ ቅዱስ አማኑኤል ታቦት ስላለበት የጥምቀተ ባህሩ ላይ እናንተ እዛ ሆኖ ደብሩ ምን አለመሰላቸው ደብሩ መንበረ በሰና ቅዱስ ኪዳነ ምሕረት ከማላከ ፀሐይ ያሉ ቃለ ጉባኤ ተፈራረመው የቃል ኪዳኑ ታቦት ዘመንበረ ለታብ እንዶ ለአገልግሎቱ ለቅዳሴው፣ ለማህሌቱ፣ ለሳታቱ እዛ አልተመቸም። ታቦት እዚህ ገብቶ ያኛው ደግሞ አዳራሹ ለሚፈልም ይፈልግበት ቢሰይ ቢደግሩ ደብዳቤ ሲጽፉ ይሄንኑ ደብዳ ይሄንኑ አደራሽ እዚህ ጋር ነበሩ። ልጆችን በቃ ታቦቱ ከወጣ በዓመት አንድ ስለሚገለገሉበት እናንተ እዛው ዘምሩበት፣ ወንጌል ተማሩበት፣ አምስቱን አእማደ ምሥጢር ተማሩበት፣ አምንዶ ስነ ፍጥረቱን ተማሩበት ብለን እዛ እንዲገቡ ተደረ ያው፣ ተስተካከለ በዛው አሁን ያው ዛሬ እናንተ በዚህ ልክኛ እንደው እዚህ ጋር ይገርማቸዋል እንደው ግድግዳውን እንኳን በየስማቸው የተጻፈበት እጅግ ግድግዳው የማያምር የቆሸሸ ነበረና ያ ሁሉ አጽድፈን እንደዚያ አድርጉ ተብሎ ሁሉን ተስተካክሎ በዚህ ተስተካከለ ለማለት ነው። እና እን እንደመነሻ ነገር ነው እንደው እንድታመሰገኑ ሳይሆን እንደው እንዳለው ነገር ችግሮቹንም ልማቱንም እንድታውቀው ለማለት ነው። አሁን ተመልከቱ እዚህ ጋር ተሰብስበን አንድ አዳራሽ በእውነት አሁን ሽንት ቤት እንኳን ከሌለ አዳራሽ አይባልም። ሰው ይታመማል። አሁን እንደው ሽንት እንኳን እንኳን ቢይዘን ራሱ ነቻለን ባኞ ቤት አለውና በዚህ ልክ ያማረ ማሬ የተስተካከለ በሚል የትናንትና ዎቹ ከሰሩና ዋጋ ከፍሎ ከሄዱ እኛ ደግሞ ያለው ነገር በጽላት መያዝ ስላለብን በዚህ ልክ ተስተካከለ ማለት ነው። እንደው ቀለል ለማለት እንግዲህ በዚህ ቦታ ላይ በእውነት ቀደም ሲል ለድቅቱ ጓን ለግዳው ለተካናት ቀሲስ ይዮቡ ወንድሞም ስራ አስጋጆም ሌሎቹም የሀገረ ስብከቱ እዚህ ቆመን ነበር ቆመን ነበር ይሄን ምንጣፍ ሁሉ ሰዎቹን አነጋግረናቸው ወደ ሀያ ሺህ ብር ነው፣ ሰላሳ ሺህ ብር ብለው ካልከፈላችሁ ስሉ እኛ ደግሞ ለምን ብለው በእኛው ልጆች በነ ሊቀ ትጉሃን በነ ሊቀ ካህናት በነ መላከ ሕይወት ቀሲስ መስለ ሌሎችም ሌሎችም ማለት ነው። ሁሉም የሀገረ ስብከቱም ሰራተኛ እዚህ ጋር ሆነ ቆመን ነው ይሄን ምንጣፍ ያነጠፈ ቆመን ነው ይሄን ሁሉ ልጆቻችን ዮሴፍ ይባላል ውድ ሄኖክ ይቅርታ፣ ሄኖክ ይባላል ውድ ልጃችን ሰራተኛ ነው ይዞ መጥቶ ይሄን ምን ሁሉ ፎቶ እናንተ በዘለ ከሀገር ስብከት በዘለ ካሰበ ካቀደ እኛ ደግሞ በሜት በሜት እያደረጉ ፎቶዎችን ሁሉ በነፃ እስከ ሁለት ሳት ሶስት ሳት ድረስ እዚህ ድረስ ይሄንን ሁሉ አስተካክለው የሄዱትና ቀና ልጆች፣ መልካም ልጆች፣ የሚያግዙ ምን እናግዝ ብለው ገንዘባቸውን፣ ዕውቀታቸውን፣ ሀብታቸውን ሁሉ ለእግዚአብሔር የሚሰጡ ልጆች አሉና እንደው ከዚህ ጋር አያይዘን ያው ነው ይሄ ግቢው ስንመጣ ይገርማቸዋል። ዝም ብሎ አፈር አዋራ ያለበት ግቢው እጅግ የማይመጥን ለንግግርም ለሀሳብም የማይመጥን የነበረ ግቢ ነበረ እና ዝም ብሎ ባለቤት የሌለው እንዴት እዚህ የሀገረ ስብከት አንድ አንድ ሊቀ ጳጳስ ማረፊያ ሆኖ እንዴት በዚህ ልክ ይታያል? እኛ ስንመጣ ሻይ ሻይ ሻይ እንኳን የምናፈላበት ቤት አልነበረ። ሻይ እንኳን ማለት ነው እናንተ እኮ ክችን ካቢኔት አላቸው በየቤታቸው ማለት ነው። የሀገረ ስብከት ሆኖ ሻይ እንኳን የምናፈላበት እና ይህል የምንቀምስበት አልነበረ። ይሄ ሁሉ እንደዚህ ይሆናል በሚል ስንመጣ የጠበቃ ቤቶቹ የጠበቃ ቤት ዝም ብሎ በቆርቆሮ የተሰራ እጅግ ለማየትም ለመናገርም ለመገለጽም በሚያሳፈር ማልኮ ማለት ነው። ያ ሁሉ ነበር ግን አይመጥንም። ይሄ ሶማሌን አይመጥንም፣ እጅግ ሀገረ ስብከትን አይመጥንም፣ ካህናቱን፣ ሊቃውንቱን አይመጥንም፣ ሀገረ ስብከቱን አይመጥንም በሚል ያው ዞሮ ባለችዋ አስተባብሪያም፣ ግማሹ በጉልበቱ ግማሹ ሁሉም ነገር በማገዝ ያው ይሄንን ወይ ውስጡን እጽዋቱን እንዲሰው ሲወጣ ሲመጣ የሆነ የቆሸሸ የከፋ የከርፋ ነገር ማይ ሳይሆን ጽዱ ነገር እጽዋቱንም በመትከል መብራቶቹንም በማስተካከል ሁሉንም የጥበቃ ቤቱ ማማ ያለው ዝም ብለን ሲያንኳኳ አንዱ ጥበቃዎቹ በሩን ከፍቶ ምንድን ነው ከሚል በላይ ሆኖ የሚቆጣጠር ማለት ነው። ሲፈለግለት ቀጠሮ ያዘው የሚገባ ሰው ብቻ ሲኖር ከላይ ሆኖ ይቆጣጠራል። ቀጠሮ ሲይዝ ስልክ ስደውል ተከፍቶለት ይገባል። በዛ ውስጥ ሆኖ የሚቆጣጠር በዛ ልክ ውበት ያለው በሚል ተደርጎ በዛ ልክ ተደረገ እና እንደው ያው ሊቀ ካህን ስላ ብራሮት ወዞም አልደግመውም በዚህ ሁኔታ ያው ተስተካክሎ አሁን ይህ ሁሉ እኔ መነሻ ነው ብለን እናስባለን። እንደምታውቁት እንግዲህ በዚህ እኔ ስመጣ ብፁዕ አቡነ መቃሪዎስ በሰሜኑ በኩል ማለት ነው ያው ወደ ወለገብን ጸለግባ እና ከዚህ ወጥተን እዛ ጋር መንበረ ጵጵስና ቅዱስ ኪዳነ ምሕረት ቀደም ሲል መሰረተ ድንጋይ ተቀምጦ ነበር። እዛ ጋር ስመጣ አፈር የተከመረበት ምን ያለበት ነበር። እሱም ያለው ነገር እዛ ጋር እንደው እኛም እንሰራለን ብለን አሳብ እቅድ ነበረንና እንደው ያለው ነገር ስናሰብ ስንነጋገር መላከ ጸሐይ ቀሲስ በቃሉ ከስበካ ጉባኤ ጋር በመሆን እንደው አሳብ ይሄ ሁሉ ያ ለልማት ይሆናል፣ ለትምህርት ቤት ይሆናል፣ ለሆስፒታል ይሆናል፣ ለክሊኒክ ይሆናል። ስለዚህ እዛ ጋር ከሚሆን አገረ ስብከቱ እንደው እዛ ጋር ከሚሰራበት ወደ አስፓርቱ ቢሆን ለሁለገቡ ህንፃ ጥሩ ነው በሚል እነሱም ጋራም ጠርተን ቢሮ ድረስ እነሱንም ያው በጉልበት ከሚሆን በፍቅር መሆን ስላለበት እና እንደው ያው ስመጣ ጥያቄ ላይ ጥያቄ መልዕክት የገባ ነበረ። ቦታው ማለት ነው። እስቲም ማንጀግና እዚህ ጋር የሚሰራ ሰው እና አለ ብለው አቋም ይዘው የሚከራከሩ አሉ። አያት እንደው እኛ ደግሞ እንሰራለን ምን ታመጣለን የሚልም ደግሞ አለ። ያ ሁሉ ከሚሆን በአመጽ በጉልበት በማጉረምረም ከሚሆን ልጆቻችን ሰበካ ጉባኤ ሆንም መላከ ጻቃ ሲስበካ ቢሮ ጠርተናቸው እነሱም እግዚአብሔር ይስጣቸው። እዛ እዛ ጋር የነበረ ቆሼ ምንድን ነው የሚባለው ቆራሬ ቆራሌ ቦታ ነበረና እሱን አስለቅቅን፣ ወደ አንድ ሺህ ቦታ አስለቅቅ ነው ያው ዞሮ፣ አሁን ልዩ ቦታ ላይ ለባንክ ድንዳካራሽ ሌሎች ልጆቻችን ቢከራዩ ነገ ውጤታማ የምንሆንበት ትንሽ ነገር ከምንጀምር ጀመር የዛሬን ብቻ አይደለም፣ ሶማሊያ ሀገረ ስብከት የዛሬ የማምሻችን ብቻ ሳይሆን የነገን ትውልድ በማሰብ የነገን ልማት በማሰብ የነገቷን ኦርቶዶክስን ቤተክርስቲያን በማሰብ ሰፋት አድርገን ያኛው ዲዛይኑ ሁሉ አልቆ ተስተካከለ። ልጆቻችን በነጻ ዲዛይኑ 300 ሺህ ብር 400 ሺህ ብር የሚጨርሰውን በነጻ ዮሴፍ የሚባል ኢንጂነር አለ። ሌሎችም ልጆቻችን በሱ የተሳተፉት ኢንጂነሮች፣ መሀንዲሶች አሉ። ያ ሁሉ በነጻ ተደርጎ አሁን ዞሮ ያ አሁን እዛ ተስተካክሏልና፣ እንግዲህ ይሄ ህንፃ እንደው እንዳላበዛባቸው ይሄ በዚህ ህንፃ ላይ ከሀገረ ስብከቱ ከኔ ጀምሮ የሁለት ወር ደሞዝ ከሊቀ ካህናቱ ጀምሮ እስከ ጽዳት ድረስ ያሉት እስከ ጥበቃ ድረስ ያሉት የሁለት ወር ደመወዛቸው እንግዲህ የለቀቁበት አስተዋጽኦ ያደረጉበት ነው። ያ ብቻም ሳይሆን በጉልበት በሀብት በገንዘብ በሁሉም የሚያስተባበሩ ካህናት አሉ። ያ ደግሞ ሀገረ ስብከቱ እንደዛ ሲያደርግ አቸው ወርደን ከደብረ ማዊ ቅዱስ ሚካኤል ጀምሮ እስከ በረሃ ያላችሁ ሁላችሁም ማለት ነው፣ ያንድ ወር ደመወዛችሁን ካህናት፣ ዲያቆናት፣ ቀሳውስት፣ ሊቃውንት ያንድ ወር ደመወዛቸውን በመልቀቅ ከዛም አልፎ ደግሞ ባለፈም እንግዲህ ያው ለዚሁ ከቤተክርስቲያን ወጪ በማድረግ ያገዛቸውን አለና፣ ሁሉም ዋጋ የከፈለበት ይገርማቸዋል። በዚህ ህንፃ ላይ አይደለም ሰው፣ ሰይጣን እንኳን ተባብሯል። ሰይጣን እንኳን ተባብሯል፣ እንዳንጀምር እንዳይሳካ እንደዋ በለን አንድ እርምጃ ወደፊት እንዳንሄድ እንዶ ሴጣን እንኳን ተባብሯል ማለት ፈልጋለኝና፣ ግን ያው እኛ አሸንፈን እግዚአብሔር ሁሉም ያሸንፋል። ወነ ለእውነት ስንናገር ወናቱ ለወነ እግዚአብሔርን ይዘን ጥዋትም እንዳልኳቸው እግዚአብሔርን ይዘን የቅዱሳን በረከትን ይዘን ስንነሳ ያው ሁሉም እናሸነፋለንና፣ አይኩም ይትርጉሙ ከሄዱም ዝምብሉ ካሁን ይሄ ነገር የሕንጻ ስናወር ዝም ብሎ ክረምት እየመጣ ስለሆነ እንትን አሁን እኮ ጎርፎ ይወስደዋል። ዝም ብሎ እኮ የሚደክሙት ሲሉን ያ ሁሉ ተስተካክሎ እኛም በእውነት ከአዲስ አበባም እንዳልኳቸው በዚህም ካሉትም እንደው በእውነት እንደሆነ እነ ቀሳ ውስጥ ልጆቻችን አሸዋ ልጆቻቸውን የመንፈስ ቅርስ ልጆቻችን በማስተባበር አሸዋ የሚያስደፉ አሉ፣ ጠጠር የሚያስደፉ አሉ ፌሮ የገዙልን ፌሮ እንደው እያንዳንዳችሁ ስማች ስለማጠራ ነው ያው ሰዓት ስለማይበቃ ፌሮ የገዙልን አሸዋ ያስደፉልን ድንጋይ ያስደፉልን ጠጠር ያስደፉልን በብዙ ነገር በጉልበታቸው መተው የሚቆፍሩ ከኛ ጋራ የሚቆፍሩ አፈር የሚሸከሙ ብዙ ጠቅላላ ከንዶ ከሀገረ ስብከቱ ጀምሮ እስከ አጥቢያ ድረስ አሁን እያንዳንዳችሁም ስለመጥራት ጊዜ ስለማይበቃ ነው በደፈናው ምነግራቸውና ቀናዎች በእውነት ጀግናዎች የራእይ ይሄ እንግዲህ የኛ ሐሳብ አላማ ሳይሆን የቤተ ክርስቲያን ነው። ሌላ አገር የለንም። ሌላ ህዝብ የለንም። ሌላ ቤተ ክርስቲያን የለችንም። ያው አላማው ራእዩ የቤተ ክርስቲያን ነው። ዞሮ ትናንትና እንዳልኳችሁ ሌሎቹ ሰርቶ ሄደዋል። እኛ ደግሞ ዛሬ ላይ ነገን መስራት ስላለብን በዛ ልክ ተስተካክሎ ከ700 ካሬ ሜትር በላይ ያረፈ ያተስተካከለ ማለት ያለቀ ማለት በቀጣው ላይ ሶማሊያ ሀገር ስብከት አይደለም እንደ ቤተክርስቲያን አይደለም እንደ ኦርቶዶክስ፣ እንደ ሀገር እንኳን ትልቅ ልማት ነው ማለት ነው። እንደ ሀገር እንደ ሀገር እንደ ከተማው ስንመለከት ትልቅ ልማት ነውና አምላክ እየረዳም ከሀገር ውስጥም ከሀገር ውጭም ልጆቻችንን እኔ እንኳን ስመጣ ባዶ እጄን ከሚሊዮን ብር በታች እጂ ከአንድ ሚሊዮን ብር በላይ ነው የምመጣው። መጣውና ባለፈውም ጊዜያትም ስመላለስ አሁንም እናግዛለን፣ ሲመንቶ እንገዛለን። አሸዋ እንገዛለን ብሎ መስመር ላይ ያሉ ልጆች አሉ። በቀጣው ላይ ማለት ነው። ያው እግዚአብሔርም እያገዘን ልጆቻችንም እያገዙን ጥሩ ነገር ነው ያለው። እንግዲህ እሱንም ጭምር ያው እንድትመለከቱ እንድትጎበኙ ለማለት በቀጣው ላይ ደግሞ ሌሎቹም እንዲሁ በገንዘባቸውም፣ በእውቀታቸውም በማስተባበርም እንድታገዙ ምን ላይ ነበር። በዚህ በአጭር ጊዜ ውስጥ እንግዲህ አንድ ዓመት ከምናምን ነው ስራ ጀመር ነው። በዚህ በአጭር ጊዜ ውስጥ ምን ተሰራ የሚለው ነገር እናንተ ከዚህ አይታችሁ ሌሎችን ስራውን እንድትሰሩ ለማለት ነው። እዚች ጋ ደግሞ አሁን እኔ ብፁዓን አባቶች ሲመጡ ከጠቅላይ ቤተ ክህነት ኃላፊዎቹ ሲመጡ እንግዶቹ ሲመጡ የሀገር ስብከቱን ቢሮ አላሳይም የሀገር ስብከቱን ያለንበትን አላሳይም፣ አይ ሌላ ቀን ብዬ ነው በዛም ንሸኛቸው ስለማይመጥን ማለት ነው። ሶማሌን አይመጥንም እኔን ስለማይመጥን ስራ አስቃጁ ስለማይመጥ ነው የሀገር ስብከቱን የየክፍል ኃላፊዎቹ ስለማይመጥ ናቸው እናንተ ስለማይመጥን፣ አይ ሌላ ጊዜ ቢሮ ዛ ወደ ዛ አካባቢ ነው ትንሽ ራቅ ይላል ብዬ በዛው ነው መቻኛቸው ማለት ነው። ይሄ ሁሉ ትናንትና ብን ስራ አሁን በጣም ይወጣን ቆጨኛ ነው ኔቱን እንመራቸው። ትናንትና የሆነ ነገር ብንጀምር ኖሮ ዛሬ ብዙ ነገሮችን የበለጠ አቅማችን በደንብ ነበር፣ ጉልበታችን ፓወራችን በደንብ ነበር። ትናንትና ባለመስራታችን አሁን ዛሬ ዋጋ አስከፍሮናል። ስንጀምር እንኳን ትናንት የዛሬ አመት ነበረ አሸዋና አሁን ያለበት አሸዋ ይገርማል። በየቀኑ ነው የሚጨምር። ትናንትና ነበረ ፌሮና ዛሬ ነበረ ፌሮ በጣም ሰማይና ምድር ትናንትና ነበር አሸዋ ጠጠርን አሁን ያለው የምንገዛበት ሁሉም ሰማይ ነው። እኛ እዛው ነው አመለካከታችን፣ እዛው ነው ሐሳባችን፣ እዛው ነው እቅዳችን፣ እዛው ነው ራእያችን፣ እዛው ነው በተቀመጥንበት፣ አልተነሳንም። ዓለሙ ግን ይሮጣል፣ አልደረስንበት። በጣም ነው የሚቆጨኝና ምን ታረጋለች። ስለዚህ እነዚህ ነገሮች ስላሉ እኛጋ አቅም አለ፣ ጉልበት አለ፣ ሀብት አለ፣ ቅንነት አለ፣ ከሁሉ በላይ እኛጋ እግዚአብሔር አለ ስለዚህ እግዚአብሔርን ይዘን ኦርቶዶክስን በዛ ለት እናሻገራለን፣ በልበ ሙሉነት። እኛ ሐሳቡን እቅዱን ራእዩን አስጀመርን እንጂ ሰሪው እግዚአብሔር ነው። በትንሽ ነገር ከዜሮ ተነስተን እዚህ ድረስ ከደረስ ነው፣ ነገ ደግሞ መሰረት ቢኖረ ቀጣው ላይ ምን አለ ደግሞ ልንሰራ እንደምንችል ያረጋገጥንበት ነው። በየቦታ ያሉትን በየአድባራት ያሉትንም ስራዎቹን እየተከታተል አንዳንድ ጊዜ ወርደ ስልክ ደውለ ምን አደረስከው ለምን አልጀመርክም

ላይ ያሉት አድባራት ላይ ያልመጣሁበት ቦታዎችም አሉ። ከጣው ላይ እንግዲህ መተን እንጎበኛቸዋለን እናቸዋለንና ያው ትንሽ የደጋ ሰው ስሆንኩኝ ሙቀቱ ትንሽ ያው ያስፈራል፣ ግን ገብተን ደፍረን እንመጣለን። ባለፈው ጊዜ እንዲሁ ወደ ጎዲ አካባቢ ላይ ነው ብቅ ብለን የመጣ ነው፣ መላከ ሰላም ከስፍሬም በነበሩበት ሰዓት። እንደዚሁ ደግሞ ወደ ቆጨሩ ወደዚህ ወደ ቅርቡ ላይ ወደ ጥናምስም ብቅ ያልነው ወደ ደብረ ብርሃን ቅዱስ ሥላሴ ውጫል ብቅ ያልነው ሌሎቹ ላይ ስለእውነት ለመናገር ብቅ አላልንም። አሁን የተዘጉ አብያተ ክርስቲያናትም እንደዚሁ አሉብን። ይገርማቸዋል ዚ ከበር ፖርቱ ጋራ ወደ ቀላፉ ላይ አሁን እዛም የልዩ ኃይል ባለፈ ባለስልጣኑን አግኝተነው ወደ ወደወሎ ስራ ቦታ እዛ ቦታ ላይ የቤተ ክርስቲያኑን ቦታ ላይ ይገርማቸዋል ግለሰቦች ወስደውት ሌላ ግንባታ እየገነቡበት እንደነበረ መረጃ ሰምተን ወዲያው ደውለን እሱን ያስቆምንበት ሁኔታ አለ። በቀጣው ላይ ግን ያ ቤተ ክርስቲያን አሁንም አሁንም ተወት ግድ የለም። አሁንም በቀጣው ላይ እሱ ወደ ቤተ ክርስቲያን አሁን ልዩ ኃይል ማረፊያ አድርጎ ያለውን አሁን ከአንዴም ሁለቴም ደብዳቤ ያስገብተን ባለሰልጣናቱን በአካልም አገኝተናቸው ናቸው እየተከታተልን ነው ያለነውና ያው አንዳንድ ጊዜ እናስተካክላለን፣ እናረማለን በሚል በቀጠሮ ነው ያለው። ቀጣው ላይ ደግሞ ስማሁን በዚህ ሰማሁን የምናገኛቸው ይሆናል እና አሁን ደጋቡር ላይ የጥምቀት ቦታ ላይ እንግዲህ ነበር። አሁን ትልቁ ምንድን ነው የሚሉት የመንግስት ባለስልጣናት ኦርቶዶክስ መሰብሰብ እንጂ የራሷን ቦታ እንኳን አታጥርም። ምን ነው የሚሉት ራሳ ቦታቸውን እንኳን እንደው ሰው በግንብ ባንድ አጥር እንኳን በእሾ በእሾ እንኳን የምናጥርበት ልምዱ የለንም። በቆርቆሮ እንኳን የማጠር ልምዱ የለንም። እንደው በሻራ እንኳን የማጠር እዞታችንን የመከለል ቦታ የለንም እና እንደዚህ ነገሮች አሉ ቦታው መሰብሰብ እንጂ አያለሙበትም አይሰሩበትም፣ በየቦታ ይሄ ነው የሚሉን እና በኦሮሚያ ክልልንም በዚህ ቦታም ስንመጣ እንደዛ ነው የሚሉን። ቦታችንን ባለማክበራችን ወይም እዞታውን አጥር ባለመኖሩ፣ አጥር ከሌለ ሁሉም እንኳ አይደለም አጥር አጥር እንኳን ኖረው ብዙ እንደምታውቁት ነው ያው ገፍቶ የሚመጣ ድፍረት ያገኘው በጉልበት ለመንጠቅ የሚያደርጉት ነገር አለ እና እንግዲህ እዞታችንን ማጠር ማሳጠር፣ በሩ መዝጋት ያስፈልጋል። እኛ እርግጠኛ ነኝ። እናንተ ያደጋችሁበት አብያተ ክርስቲያናት በየገጠሪቱ ትናንትና በር አልነበራቸውም። የአጥር በር አልነበረውም። ትናንትና አጥር እኮ አልነበረ የቤተ ክርስቲያኑ ገርማችሁ ከብትም አይገባም፣ አወሬ አይገባም፣ ሌባም አይገባም። ትናንትና ነበሩ ማን ቀደም ስለነበሩ በደጋጎቹ አባቶቻችን። ዛሬ ግን አጥራችን እንኳን አጥረን ያለው ድካም ያለው ፍጥጫ እንሰደባቸው የሚለው እንዝረፍ የሚለው ሌላ ሌላ እንሰደብ የሚለው ብዙ አካል አለና እኛም አሁን በየበረሃበቿን ቤተ ክርስቲያን አጥር የሌላቸው አብያተ ክርስቲያናት በዚህ ልክ ነው ዋጋ እያስከፈለን። ጉዞቶቿን የጥምቀት ቦታ የመስቀል ደመራ ቦታ ቤተ ክርስቲያንን ምዕመናኑ አነስ ያሉበት ቦታ ሌላው አካል ደግሞ ለመውሰድ የሚታገልበት ሁኔታ ስለሆነ አሁን የሁሉ በሪፖርት ውስጥ ቀርቦ ተካቶ የእናንተም የምናቀውንም የማናቀውንም የተረዳንበት ያየነበት ሁኔታ ስለሆነ የእናንተ ችግር ችግራቸው ነው። የእናንተ ፈተና ፈተናችን ነው። የእናንተ እንቅፋት እንቅፋታችን ነው። የእናንተ የተጨነቃችሁበት ጭንቀት መከራ ሁሉ የኛው አጀንዳ ስለሆነ እነዚህ ነገሮችን ቀጣው ላይ አብረን የምናስተካከለው እኛም መላላክ አለብን። የሆነች ደብዳቤ ጽፈን እዚህ ቦታ ላይ እዚህ አካባቢ ላይ እዚህ ደብር ላይ እንዲሆኖብኛል ብለን ደብዳቤ አሳይተን ሀሳቡን አጀንዳውን አስረድተን እዚህ ነገሮች ሁሉ የሚስተካከል ይሆናልና፣ በዛ ውስጥ ግን ሆናቸው ይህን በዚህ ልክ መስራት፣ በዚህ ልክ ቤተክርስቲያን መስራት፣ በዚህ ልክ ማገልገል፣ በዚህ ልክ ምላላት፣ በዚህ ልክ መታዘዝ፣ በዚህ ልክ ሌሎቹ ማስተባበር፣ መጠበቅ ማስጠበ ማስጠበቁ እጅግና ማሰግናቸዋለን። ክብር አደላቸው። እግዚአብሔር ይጠብቀን። ደል ማለት ይፈልጋል